የህክምና ሙያ ከሰው ህይወት ጋር በእጅጉ የተገናኘ ነው። የጤና ባለሙያዎች ደግሞ የሙያ ስነ ምግባርን ጠብቀው የገቡትን ቃል አክብሮ ማህበረሰቡን የማገልገል አድራ የተጣለባቸው። ልጇ በጠና ታሞ ለማሳከም በጅማ ሸነን ጊቤ ሆስፒታል የተገኘችው እናት የሆስፒታሉ ሐኪሞች በስራ ገበታቸው ተገኝተው ለልጇ ተገቢውን ህክምና አገልግሎት እየሰጡ መሆናቸውን ትገልጻለች። እዚህ የመጣሁት ልጄን ለማሳከም ነው። ም ከትላንት ከመጣሁ በኋላ ህክምና እያገኘ ነው። ባለሙያዎቹም እየተከታተሉልኝ ነው። እየመጡ እያሳከሙ ነው። ግ አልተቋረጠ እንግዲህ በሰዓት በሰዓት ነሉ እየመጡ እያዩ ነው። አልተቋረጠም ልዩነት ሞ አለው፣ ተሽሎታል። እን ሳል ነበረ እ እስትንፋሹ ይቆራረጥ ነበረ። ከታይላንድ ሲያመጣ ማለት ነው። በጣም ተነፈሴ ነበር። አሁን ደግሞ ለውጥ አለው ኦክስጂን ተደርጎለት ከተደረገለት ጀምሮ ከትላንት ጀምሮ ማለት ነው። ልክ እንዳይሻ ሰይዱ ሁሉ በሆስፒታሉ ያገኘናቸው ሌሎች ተገልጋዮችም አስፈላጊውን የጤና አገልግሎት በሆስፒታሉ እያገኙ ስለመሆኑ ገልጸዋል። ለዚህ እኔ መድኃኒቱን እያገኘው ነው። በስርስራት ኦክስጂን የተጠቀምኩ ነው። በስርስራት እያገኘው ነው። ምንም ችግር የለም። በዚህ በኩል መድኃኒት እያገኙ ነው። የሰሩ ነው ደግሞ በጥሩ ሁኔታ የሰሩ ነው የከሙ ነው። እዚህ የሸነን ጊቤ ሆስፒታል በተሰብ እያሳመምኩ እገኛለሁ። በጣም ያለው ህክምና ትብብር በጣም በከፍተኛ በጥሩ ሁኔታ ቀንና ማታ ሳይለዩ ከታማም በጣም እንክብካቤ እየሰጡ ነው የሚገኙት። ስራው አልቆመም እየሰሩ ነው በጣም። ከሰሞኑን በጤና ባለሙያዎች የተነሳው መሰረታዊ የጥቅማ ጥቅም ጥያቄ አግባብነት ያለውና ና የምንጋራው ነው ያሉት የጅማ ሸነን ጊቤ ሆስፒታል የህክምና ባለሙያዎች እንደ ወትሮው ሁሉ በስራ ገበታቸው ላይ በመገኘት ኃላፊነታቸውን እየተወጡ መሆኑን ገልጸዋል። ጥያቄው አግባብ ነው የሚል አመለካከት አለኝ። ግን ስራችንን እየሰራን ህብረተሰቡን ሳይጎዳ ጥያቄያችንን መጠየቅ እንችላለን። የጤና ባለሙያዎች ጥያቄ ትክክል ነው። እኛም ጥያቄውን ደግፈናል እና ሙሉ ለሙሉ ስራ ለቀን አይደለም። ጥያቄ ነው መጠየቅ ያለብን፣ እየሰራ ነው መጠየቅ ያለብን። ጥያቄው አግባብ ባለው መልኩ እስኪመለስ እየሰሩ መጠየቅ የሙያ ስነ ምግባር እንደሚያስገድድም ገልጸዋል። ስራ ማቆም ለህክምና ባለሙያ በጣም አስቸጋሪ ነው ብዬ ነው የማስበው፣ የሚሆንም አይደለም። ስራ በምታቆምበት ሰዓት ብዙ ሰው ሊጎዳ ይችላል። ወላድ እናት አለች፣ ህጻን ጨቅላ ህጻናቶች አሉ፣ ድንገተኛ ክፍል አለ፣ ኦፕሬሽን ብዙ ነገር ስላለ ስራ ማቆም ጥሩ አይደለምም፣ አግባብም አይደለም። እዚህ የምታምጥን እናት ሜይቢ ሁለት ልጆች መንታ የምትወልድን እናት ሁለት ልጆቿን እያሳጡ እናትንም እያጡ ስራ አቁሞ ደግሞ ጥያቄ መጠየቅ ተገቢ አይደለም በሚል እኛም ተሰባስበን ነበረ። ባለፈው እስታፉ በሙሉ ያን አቋም ነው የያዘው። ስራ አናቆምም፣ ግን ጥያቄያችንን በሚመለከተው አካል ወክለን እየጠየቅን ስራችንን ደግሞ እየሰራን ህዝባችን እናገለግላለን ብለን ነው የተስማማ ነው። በሆስፒታሉ የህክምና አገልግሎት ቢቋረጥ ተጎጂ የሚሆኑ ማህበረሰቡ መሆኑን የሚያነሱት የህክምና ባለሙያዎቹ የጤና ባለሙያዎችን ጥያቄን ፈጽሞ ለፖለቲካ ዓላማው መዋል አይገባም ብለዋል። መንግስትም የጤና ባለሙያዎችን ጥያቄ ለመመለስና ዘላቂ ተጠቃሚነትን ለማረጋገጥ የጀመራቸውን ስራዎች አጠናክሮ መቀጠል እንዳለበትም አሳስበዋል።